ወጣ አንተ ቪዲዮ አይቼ አንተ ትልቅ ሰው አይደል እንዴ? ከካናዳ የሚያክል ሀገር ገብተ ኢቲቪ ገብቼ አሬን አርቼ ፍላሽ አጣ ውዬ አልክ። ቪዲዮ የምትሰራ አንተ ልክስክስ ማለት ነው። የደረዛ ስታስጠላ አስቀያሚ አዶናይ ነው ምናምን የምትባል አዶናይ አባይ ጥፋ። አልቅስ አይደል እንዴ? እኔ ሁሉ ጊፍት ሰጥቼ አላውቅም። አልቅሼ እኮ ቪዲዮ ሰርቻለሁ። በሱ ልጅ ደኸየው ነው አንተ እስትረስ ያዘው ብዬ እኔ እጄ አልቅሼ ቪዲዮ እኮ ሰርቻለሁ። መብራናን እዚ አልቅሼ ነው ምናምን ፖስታችሁ አሁን ትግራይ ገብቶ የእንትኔ የአክስቴ ሪል ስቴት፣ የእንትና ሪል ስቴት እያለ ያሳያል። እና ለምን የዛኔ ከቸገራላ ሁልም እኛን እዛ አስለቅሰህን ገንዘባችንን ሰተን ልከን፣ አሁን ይህቴ ሽንት ቤት ብሎ እኮ ያሳየው ራሱ የኤልተን ሆቴል ሽንት ቤት ጉዳይ ነው

አባይ ተገድቧል ተብሏል። የት ውሃው የት እንደሚሄድ ቅድስ ሚካኤል ይወቀው። የውሃ እጥረት የኢትዮጵያ ሕዝብ ካጣ እኮ ሎንግ ታይም፣ አባይ ተገደበች በገንዘባችን፣ ጭራሽ ገንዘብ ጨምሮ አልቆ፣ ግድቡ አላለቀም። በስር እየሾለከ እየወረደ የሆን ውሃ አደሆን ነው ውሃው፣ ምንም የለም ኢትዮጵያ ገብተን ባሊ ግድን ግድ ባሊ በትልቅ እንትን ይቀመጥላችኋል። እሱንም እኛ ዲያስፖራ ስለሆንን ይሆናል። ሌሎቹ በምን እንደሚታጠቡ ቅድስ ሚካኤል ይወቀው።